ውዶቼ በአብዛኛው ሰክሰስፉል አንትርፕርኔር ምን ያስባሉ ተብሎ ሲጠየቁ ለዛ ያበቃቸው ምንድነው ሲባሉ? ሀያ ፐርሰንቱ መካኒክ ይላሉ ማለት ነው። ሰማኒያ ፐርሰንት ማይንድ ሴት ይላሉ። ሰላም ሰላም ዶቼ እንኳን ወደ ሳራ ላይፍ ስታይል ዩቲዩብ ቻናል በሰላም መጣችሁ። አዳዲስ ሰዎች ካላችሁ ለመጀመሪያ ጊዜ የምታዩኝ ሳራ እባላለሁ። እንኳን ወደዚህ ቤት በሰላም መጣችሁ። እዚህ ቤቱ ስለ ፋሽን፣ ለግጀሪ ባግ በጣም ወዳለው፣ ዲያይ ያድርኩ ቤት ማሳመር ወዳለው፣ አሜሪካ ውስጥ የሚኖር የሶስት ልጆች እናት ነኝ። የኔ ላይፍ ኤክስፒሪንስ፣ ስለ ስራ፣ ስለ አንዳንድ ነገር ኤክስፒሪንስ ያረኩትን ነገር እናንተን ይጠቅማሉ ብዬ እኔ የጠቀሙኝን ነገር መጥቼ ሼር አድርጋለሁ። እንደዚህ አይነት ነገር ማየት መስማት የምትፈልጉ ሰዎች ካላችሁ ቤቱን ሰብስክራይብ ያድርጋችሁ፣ ቤተሰቡን ላልነሁኝ እኔ ጋር እስካሁን ድረስ እያበረታታችሁኝ ያላችሁ ደግሞ ቤተሰቦቼ እንኳን በሰላም መጣችሁላለሁ። ኢንቴሊጀንት ኬፐብል ላቪንግ ማጀስቲክ እንግዲህ ውዶች አንዳንዴ እንዴት ሴም እንደምናደረግ እንዴት ቢዝነስ እንደምንሰራ አንዳንድ ነገሮችን እዚህ ሌላ ዩቱብ ቻናል እስክከፍት ድረስ እንግዲህ በአብዛኛው እንደዚህ አይነት ኮንቴንት አልሰራም፣ ግን እየመጣው ሸር ማድረግ ጀምሬያለሁ። ለምን አሁን ደግሞ በጣም አስፈላጊ ነው ብዬ አስባለሁ፣ እንደ ኮሚኒቲ። ለምን አሁን ባለው አሜሪካ ውስጥ ባለው እንግዲህ የስራ አጥነት አርቲፊሻል ኢንተለጀንሶችን ተከትሎ የመጣው የስራ አጥነት። የኑሮ ውድነት ብዙዎቻችን እንግዲህ ሰርቫይቭ ለማድረግ በጣም እየከበደ ነው የመጣው እና እኔ ደግሞ ያው እኔን እየጠቀመኝ ነው ብዬ የማስበውን ነገር ሼር ለእናንተ ማድረግ እፈልጋለሁ ማለት ነው። ሁሉም ሰው አንተርፕኒር እንዲሆን እፈልጋለሁ ማለት ስራ ፈጣሪ ማለት ነው። ስራ መፍጠር ማለት ደግሞ አዲስ ነገር መፍጠር ሳይሆን እንዴት አድርጎ ስራ ፈጥሮ የሰውን ችግር ወይ ቁፍ ቀርፎ ሊሆን ይችላሉ። በተለያየ መንገድ ስራ ፈጥሮ እንዴት አድርጎ ማለት የተሻለ ገቢ እንዲኖረው ያደርጋል። ለምን አሁን ባለው ሁኔታ በጣም የኑሮ ውድነት በጣም በጣም ውድ ሆኗል ማለት ነው፣ ህይወትን መምራት በጣም እየከበደ ነው። ልጆች በጣም ኤክስፐንሲቭ ናቸው። ፕላስ ደግሞ ስራ እንኳን እየሄድን እንግዲህ 10 ሰዓትም 12 ሰዓትም ሰርተው ያንን ያህል በቂ የሆነ ገንዘብ እንኳን ባናመጣ፣ አሁን ባለው ነገር ደግሞ ይሄ ኤአይን ተከትሎ ብዙ ቦታዎች ፋይር እያደረጉ ነው ማለት ነው ነው ብዙ ሰውን አይፈልጉም ማለት ነው ወደፊቱ ደግሞ በጣም ሰፋ ብሎ ሰዎችን የማባረር ነገር ይኖራል እና ፈጣሪ ሲባል ወይ ቢዝነስ ሰው ስንሆን ደግሞ ሁሉም ሰው የሆነ ነገር ቢኖረው ስራ የሚጠፋ የሚመስላቸው ሰዎች አሉ። ሁላችንም ሁላችንም ስራ ፈጣሪዎች ሁላችንም ቢዝነስ ማይንድ ሊኖረን ይገባ፣ ሁላችንም ቢዝነስ መስራት አለብን ብዬ አስባለሁ፣ እዚህ አሜሪካ ውስጥ ማለት ነው። እውነት ለመናገር ለምን መሰላችሁ? ሁሉም ሰው ስለሰራ ስራ የሚጠፋ ይመሰላችሁ ማለት ነው። አንድ ሰው የሆነ ነገሮች ነው ሊሰራ የሚችለው፣ የሆነ ነገር ደግሞ ያስፈልገዋል ማለት ነው። ለራሱ የሚያስፈልገውን ነገር ሙሉን ነገር መስራት አይችልም። ለምሳሌ እኔ አልባሳትን ጫማዎችን ምሸጥ ከሆነ የቤት እቃዎች ያስፈልጉኛል፣ የጽዳት እቃዎች ያስፈልጉኛል፣ ምግቦች ያስፈልጉኛል፣ የልጆች የትምህርት ቤት መማሪያዎች የተለያየ ነገር ያስፈልገኛል። ስለዚህ ያንን ነገር ደግሞ የሚሰጠኝ ሰው ፈልጋለሁ ማለት ነው እና ሁላችንም ስራ ፈጣሪዎች ሆነን፣ ሁላችንም ሰራተኞች ሆነን፣ ሁላችንም ቢዝነስ ማይንድ ሁነን ቢዝነስ ብንሰራ ሁሉም ሰው ተጠቃሚ ነው የሚሆነው እንጂ ሁሉም ሰው ስለሰራ ዓለም ሁሉ ቢሰራ ቢዝነስ ማለት መስራት የሚያልቅ የሚመስላችሁ ሰዎች አላችሁ። ማለት ካስተመር ማይኖራችሁ አይደለም። ሁልጊዜ ግን ምን አይነት ስራ ነው የምንሰራው? እኔ ለምሳሌ ልብስና ጫማ መሸጥ ከሆነ ሁሉም ሰው ልብስና ጫማ ልሸጥ ቢል ካስተመር ሊኖረን አይችልም ማለት እና፣ ስለዚህ ለዛ ነው ፈልጋቸው አሁን እዚህ ሀገር ብዙዎቹ ሰክሰስፉል የሆኑ ስራ ፈጣሪዎች የሚባሉ ሰዎች እንግዲህ 20 ፐርሰንት መካኒካል ነው ብለው የሚያስቡ ከመቶ ማለት ሰማኒያ ፐርሰንቱ ደግሞ ማይንድ ሴት ነው ብሎ ያስቀምጣሉ እንግዲህ እነዚህ ስክሰስፉል የስራ ፈጣሪዎች መካኒካል ቶኒ ፐርሰንት ነው ይላሉ ቶኒ ፐርሰንት መካኒካል ማለት እንግዲህ መካኒካል ስኬል በስራ ላይ ሀርድ ወርክ ስትራቴጂ ሲሆን ሰማኒያ ፐርሰንቱ ደግሞ ማይንድ ሴት ማይንድ ሴት እንግዲህ ራስን ከማመን ማለት ነው። እኔ ይችላለሁኝ፣ ይሆንልኛል፣ አደርጋለሁ ብሎ ራስን ማሳመን ነው። ሰማንያ ፐርሰንት እሱ ነው። ሪስክ መውሰድ ማለት ነው። እንደገና ደግሞ እኔ ይገባኛል ወርዝ ማረገው ይህን ያህል ነው። ይሄ አይገባኝም፣ ከዚህ በላይ ያስፈልገኛል ብላችሁ ቪዥን ማስቀመጥ ነው። የምታስቡትን ነገር ማለት መድረስ የምትፈልጉበት ቦታ ላይ ያንን ስታረጉ ይሳካላችኋል። ብዙ ሰዎች በቃ እከሌ እድለኛ ነች እንደዚህ እየሰራች እንደዚህ ነው ኑሮ፣ እከሌ እድለኛ ነው ብለን እንላለን። እድል ከዚህ ጋር የሚያገናኘው ምንም ነገር የለም። ውዶቼ፣ ሁላችንም የእግዚአብሔር ልጆች ነን እና እግዚአብሔር ደግሞ ሁላችንም እኩል ይወደናል። ሁላችንም ተመሳሳይ ጭንቅላት ሰጥቶናል ማለት ነው። ግን አንዳንዶቻችን ብሌም የምናደርግ ሰዎች አለን ማለት ሁሉን ነገር አሁን ለምሳሌ ኢትዮጵያ ውስጥ ያለውን ሰው አንዳንድ ሶስት ተናግራ አንቺ አሜሪካ ውስጥ ስላለች ነው እንደዚህ ነው እንደዚህ ነው ይሏቸዋል ማለት ነው ደግሞ እዛው ያለ ሰው ማለት ነው ብዙ ጊዜ እንግዲህ የከተማ ልጅ አዲስ አበባ ልጅ ሆኖ አዲስ አበባ ከገጠር መጥጦ የሚበልጧቸው በጣም ብዙ ሰዎች አሉ። በአብዛኛውን ታዩታላችሁ ማለት ከገጠር የሚመጡ ሰዎች ሀብታም ይሆናሉ። ግን አዲስ አበባ ውስጥ ተወልደው ያደጉ ቤተሰቦች ያሏቸው መኖሪያ፣ መመገቢያ የሚያገኙ ሰዎች፣ ሌላው ከገጠር የቤት ኪራይ አውጥቶ መኖሪያ በጣም ብዙ ብር ከፍሎ ሰርቫይቭ አድርጎ ከዛ አልፎ ደግሞ በጣም ሀብታም ሲሆኑ ታያላችሁ ማለት ነው። ለምን መሰላችሁ ሁልጊዜ በቃ የሆነ ብሌም የምታረጉት ሰው መፈለግ የለባችሁም። ማንም ሰው መጥቶ አያድነኝም። ይህ ማይንድ ሴት ነው ማለት ለራሴ ያለሁት እኔ ነኝ። ሁሉም የራሱ የቤት ስራ አለው ብለን ስናምን ምን ማድረግ እንዳለብን እናስባለን ማለት ነው። ብዙ ሰዎች ሰዎችን ብሌም የሚያደርጉ ሰዎች ልክ እንደነገርኳቸው አንቺ እዚህ ሀገር ስላለች ነው ይሏቸዋል። ግን እውነቱ እንደዛ ነው ወይ? አዲስ አበባ ውስጥ ቤት እያላቸው ምግብ እያላቸው ሁሉ ነገር እያላቸው ለምንድን ነው ሌላው ሰው ከሌላ ከተማ ከሌላ ከገጠርም ቦታ ወጥቶ ያንን ሁሉ መሰረታዊ የሆነ ነገር ለራሱ አሟልቶ እንዴት ሊበልጣቸው ይችላል? ማይንድ ሴት ነው ውዶቼ። ይህ ማይንድ ሴት ምንድን ነው? ሌሎችን ብሎይም አለማድረግ፣ ከሌሎች አለመጠበቅ። እኔ ያለሁት እኔ ነኝ። ማንም ሰው እዚህ ምድር ላይ መጥቶ ሴቭ አያደርገኝም። ሁሉም የራሱ ስራ አለውና ብሎ ወደ ራሱ ተመልክቶ ምን ማድረግ አለብኝ፣ እንዴት ነው መስራት ያለብኝ፣ እንዴት ነው ገቢስ ማመጣው ብሎ ማሰብ ነው። እና ያ ማይንድሴት ስላላቸው ነው ብዙ ጊዜ በልጠውን ምናገኛቸው ማለት ነው። እና ውዶችዬ፣ አሁን ባለው የኑሮ ሁኔታ ሁላችንም የተወሰነ በጣም ብዙ ወልዚ ናቸው ተብሎ የሚጠየቁ ሰዎች ምንድን ነው እንደዚህ ሰክሰስፉል ልትሆኑ የቻላችሁት? በገንዘብ ሲባሉ ብዙዎቹ የሚናገሩት ምንድን ነው ሴል ሰምትን ይላሉ ማለት ነው። እና የሆነ ነገር መሸጥ አለባችሁ ብለው ያስባሉ። እና እኛስ ምንድን ነው እያደረግን ያለ ነው? አሁን ባለው ሁኔታ ከዚህ በላይ ነገሮች በሙሉ ማለት ነው በስራጥነት በኑሮ ውድነት እየከበዱ ስለሚመጡ እኛስ እንደዚህ እየተዘጋጀን ነው ወይ እንደ ኮሚኒቲ ብለን ማሰብ መቻል አለብን፣ ብዬ ያስባለሁኝ። ለዛ ነው እንደዚህ አይነት ፖይንቶችንም ዛሬ ማንሳት የፈለኩት ማለት ነው። ወዶች እስካሁን ድረስ እንግዲህ ከኔ ጋር ስለነበራችሁ በጣም አመሰግናለውም። ባለንም በሌለን ነገር ሁሉ እግዚአብሔርን አመስጋኝ እንንላለው። በሚቀጥለው ጊዜ እስክንገናኝ ቸርን ሰብት ባይ